በግብጽ የቬንዝዌላ አምባሳደር ከኤርትራ ባለስልጣናት ጋር የመከሩበት አጀንዳ ይፋ ሆኗል። መረጃውን በስፋት እንመለከታለን። የኢትዮጵያን የባህር በር የማግኘት መብትን በተመለከተ የፌዴራል መንግስት አስቸኳይ መግለጫን ሰጥቷል። ይህንን መረጃ በስፋት እናስደምጣቸዋለን። ቦይንግ ክስ ካቀረቡ የኢትዮጵያ አየር መንገድ አደጋ ተጎጂ ቤተሰቦች ጋር ከምን ደረሰ፣ ክሱስ ምን ላይ ሆነ የሚለውን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላ ክፍለ ዓለማት የምትገኘው የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የአለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻለላችን አዲስ ከሆናችሁ ቻለላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ፣ እንዲሁም በየእለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ቦይንግ ክስ ካቀረቡ የኢትዮጵያ አየር መንገድ አደጋ ተጎጂ ሁለት ቤተሰቦች ጋር ስምምነት ላይ መድረሱ ተገለጸ። ኩባንያው ከስድስት ዓመት በፊት በደረሰው የቦይንግ ሰባት ሶስት ሰባት ማስክ አይት አደጋ ተጎጂ ቤተሰቦች የቀረበበትን ክስ በስምምነት የፈታው ከችሎቱ አንድ ቀን ቀደም ብሎ እንደሆነ ሮይተርስ የቦይንግ እና የተጎጂ ቤተሰቦችን ጠበቆች ዋቢ አድርጎ ዘግቧል። ቦይንግ በአውሮፕላን አደጋው ህይወታቸውን ካጡት አንቶ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 በትን የገንዘብ መጠን ችሎቱ እንዲወስን ነበር። ቦይንግ በኢትዮጵያ አየር መንገድ 737 ማስክ ስምንት አደጋ ከሞቱት 157 መንገደኞችና የበረራ ሰራተኞች ቤተሰቦች ጋር ስምምነት ላይ የደረሰው በ2014 ዓ ም ነበር። ቦይንግ በአደጋው ለሞቱት ሰዎች ኃላፊነቱን እንደሚወስድና የካሳ ተጠያቂነቱን ቀበላለው እያለ ሲሆን፣ በምላሹም የተጎጂ ቤተሰቦች ኩባንያው ላደረሰው ጉዳትም ፍርድ ቤት እንደማይወስዱትም ተስማምተው ነበር። ሆኖም ከሁለት ዓመት በፊት የሁለቱ አደጋዎች ተጎጂ ቤተሰቦች ለደረሰባቸው ጉዳት አውሮፕላን አምራቹን መጠየቅ እንደሚቻል ፍርድ ቤት ውሳኔ ላይ መድረሱን ተከትሎ ለተጎጂ ቤተሰቦች ሰዎች ጉዳዩን ወደ ፍርድ ቤት እንዲወስዱት መንገድም የከፈተ ሆኗል። በአውሮፕላን አምራቹ ላይ ክሱን የመሰረቱት በአደጋው ቤተሰቦቻቸውን ያጡ ሁለት አሜሪካውያን ቤተሰቦች ናቸው። የ39 ዓመቱ ሊወርስ የጦር ሰራዊት አባል ሲሆን በኢትዮጵያ አየር መንገድ ተሳፍሮ ወደ ኬንያ ሲያቀና የነበረው የሎጂስቲክ ንግድ ላይ ያሉ እድሎችን ለማየት ነበር። ሌላኛው የ46 ዓመቱ ቤላንገር በተባበሩት መንግስታት ድርጅት የአካባቢ ጥበቃ ጉባኤ ላይ ንግግር ለማድረግ ሲጓዝም እንደነበረ ዘገባው አስነብቧል። መጋቢት 1 ቀን 2011 ዓ.ም የኢትዮጵያ አየር መንገድ ከቡሊ ዓለም አቀፍ አውሮፕላን ማረፊያ ወደ ናይሮቢ የሚያደርገውን ጉዞ ተጀመረ። ከስድስት ደቂቃዎች በኋላ ነበር አሰቃቂው አደጋ የደረሰበት። በዚህ አደጋ ከ35 የተለያዩ ሀገራት የተውጣጡ 157 ሰዎች ህይወታቸው እንዳለፈም ይታወቃል። ወደ ቀጣይ መረጃችን ስናመራ በግብጽ የቬንዙዌላ አምባሳደር ወደ አስመራ ተጉዘው ከኤርትራ ባለስልጣናት ጋር መወያየታቸውን አስታወቁም። አምባሳደሩ ከፕሬዝደንት ኢሳያስ አፈወርቂ ጋር እየተነጋገሩ ሲሆን በዚህ አዳዲስ የሁለትዮሽ ስምምነቶችን ለመፈራረም መስማማታቸውን አስረድተዋል። ሲናገሩም ኤርትራ የተጣለባትን ህገ ወጥ ማዕቀብ እንደ መቃወማችን ሁሉ ከኤርትራ ጋር አብረን ለመስራት ዝግጁነን በኤርትራና በቬንዙዌላ መካከል የዲፕሎማሲያዊ ግንኙነት ከተጀመረ 19 ዓመታት መቆጠራቸው ነው። የገለጹት አምባሳደሩ ይህንን ግንኙነት አሁን የላቀ ደረጃ ላይ ለማድረስም የሚያስችል ስምምነት በአስመራ ቆይታቸው ማድረጋቸውን በኤክስ ገጻቸው ላይ አስፍረው ተመልክተናል። ወደ ቀጣይ መረጃችን ስናመራ የፌዴራል መንግስት የኢትዮጵያን የባህር በር የማግኘት መብት ለማስከበር የሚያደርገውን እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታወቀ። ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና እንዲረዳም መንግስት ጥሪውን አቅርቧል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡዕ ሚያዝያ አንድ ቀን 2017 ዓ ም ያደረገውን ስብሰባ በተመለከተ በጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አህመድ እና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ አገራዊ፣ ቀጠናዊና ዓለማዊ ሁኔታዎችን የተገመገመበት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮችን በሚል ከጠቀሷቸው ጉዳዮች ውስጥም ፍላጎትን በኃይል ማስፈጸም መንገድን የተከተሉ አካላትን የተመለከቱ አንዱ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ያለውን የምክር ቤቱ መግለጫ ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው እንደሆነም ገልጿል። መግለጫው እነዚህ አካላት በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የአሰት ፕሮፓጋንዳውን የሚመሩ ክንፎችም እንዳሏቸውን በመጥቀስም ከሷቸዋል። ምክር ቤቱ በጥልቀት ተመልክቷቸዋል የተባለው ሌላኛው ጉዳይ ከዓለም አቀፋዊና ቀጠናዊ ሁኔታዎች ጋር የተያዘ ነው። የምክር ቤቱ መግለጫ ከዚህ ጋር የተያዙ ጉዳዮችን በሀገሪቱ ላይ ሊያሳድሩት የሚችሉትን ተጽዕኖ በዝርዝር ውይይት መደረጉን ያስረዳል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉ ጉዳዮች መካከል የአለም የኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወቁ ያሉ አለም አቀፍ የንግድ መስመሮችም ይጠቀሳሉ። እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር አለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ አለም አቀፋዊ ጥምረቶችም የተመለከቱ ጉዳዮችንም ዝርዝር ውይይት እንደተካሄደባቸውም ተገልጿል። እየፈረሱና እየተዳከሙ የተባሉት ሀገራት የትኞቹ እንደሆኑ ግን መግለጫው ያለው ነገር የለም። በእነዚህ ጉዳዮች ላይ የተወያየው ምክር ቤቱ በተለያዩ ጉዳዮች ላይ አቅጣጫዎችን እንዳስቀመጠ መግለጫዎችም ያስረዳሉ። ምክር ቤቱ አቅጣጫ ያስቀመጠበት አንዱ ጉዳይ በትጥቅ ትግል ላይ የሚገኙ ቡድኖችም የሚመለከት ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑን የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉም አይነት ሰላማዊ መንገዶችን መጠቀም ይህንን ተግባር ይበልጥ ውጤታማ ማድረግ እንደሚገባም ይገልጻል። ይሁን እንጂ የሰላም አማራጮችን ተዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱ ቡድኖች ላይ ሕግ የማስከበር ተግባር አጠናክሮ መቀጠል እንደሚያስፈልግም ያስገነዝባል። ከኢትዮጵያ ጠላቶች ተልኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ አካላት ፈጽሞ እስኪ ጠፉ ድረስ ሕግ የማስከበር የሰላም አማራጮችን ተግባራዊ እንደሚሆኑም ተገልጿል። የብሔራዊ ደህንነት ምክር ቤት መግለጫ የሀገሪቱን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶችን እየጨመሩ መምጣታቸውንም ይጠቅሳል። ይህንን ውጤት ያስገኙ ተግባራትን ይበልጥ በማስፋፋትና በማጠናከር የሀገሪቱን የብሔራዊ ጥቅም በ ዓለም አቀፍ ደረጃ ማስከበር ተገቢ እንደሆነም መግለጫው ያትታል። ምክር ቤቱ በዚሁ ስብሰባ ላይ ከዚህ ጋር በተያያዘ የሰጠው አቅጣጫ የኢትዮጵያን የባህር በር የማግኘት ጥያቄን እየተመለከተ ነው። ጠቅላይ ሚኒስትር አብይ አህመድ በተለይም በቀይ ባህር ላይ የባህር በር የማግኘት ጥያቄ ያለውና ጉዳይ መሆኑን ከገለጹበት በ2016 ዓ.ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናትና መገናኛ ብዙሃን በኩል በተደጋጋሚ ሲነሳ ቆይቷል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅትም የባህር በር የማግኘት ጉዳይን አንስተው ነበር። ከዚህ ቀደም ኢትዮጵያ ቀይ ባህርና የአባይ ወንዝ ዋን በተመለከተ ያላትን አቋም በጎረቤት ሀገራት ዘንድ ግልጽ እንዳልነበሩ የተናገሩት ጠቅላይ ሚኒስትር አብይ አህመድ አሁን ግን የባህር በር ጥያቄን ማንሳት ነውርነቱን አቁሟል ሲሉም ተደምጠዋል። የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም ስለሆንም በሰጥቶ መቀበል መር ሊሆን ይገባል የሚል ነው ሲሉም ተደምጠው ነበር። የዛሬው የብሔራዊ ደህንነት ምክር ቤት መግለጫ መንግስት በተደጋጋሚ እያነሳ ያለው የባህር በር የማግኘት ጉዳይ በተ የጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡን አስታውቋል። የኢትዮጵያ የባህር በር የማግኘት መብትን ለማስከበር ዲፕሎማሲያዊ ሕጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫም ተቀምጧል ሲልም ውሳኔውን ገልጿል። ኢትዮጵያ በአሁናዊ የአለም ፖለቲካዊና ኢኮኖሚያዊ ሁኔታ ውስጥም የፖሊሲ ነጻነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እየተጫወተች መሆኑን የሚጠቅሰው መግለጫው ሀገሪቱ አለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝም የሚያስ የሚያስችል ጥበባዊ አመራር ተጠናክሮ ይቀጥላልም የሚል እምነቱንም ገልጿል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ሰላም ሁኑልን።